ቤት ልከራ እያሰብ ያለው ግን ደግሞ ቤት የምከራየው ቤት ብቻዬን ሳይሆን ልኖርበት ያሰብኩት ከአንቺ ጋር ነው። እና ሲሬሶሪ ነው ማወራሽ። አብረን እንድንኖር እፈልጋለሁ። ሰፊ ቤት ሆኖ ምናምን ይሄ ክላስ ክላስ ያለው ቤት ምናምን ከሆነ ኦኬ፣ ያንንም ቢሆን አልቀበለውም አላምንበትም። እኔ አንድ ቤት እንዴት ነው የፈለገ ጓደኛ ምን የፈለገ ምን ቢሆን እንዴት ነው አንድ ቤት ምን ኖረው? እንዴት ስትል አሰብከው? ምን ችግር አለው? እዚህ ጋር እንደዚህ ፍራሽ ታነጥፊያለሽ። ፍራሽ እዚህ ጋር ፍራሽ አነጥፋለሁ። አለቀ። የሆነ ወንበር ምናምን እዚህ ጋር እገዛለሁ። እሱ ላይ ስቶቭ አረጋለሁ። ያስቤዛውን ትገዛዣለሽ። አለቀ እኮ። የመጨረሻ ውሳኔሽ ነው ይሄ። ያስፈራራይ ነው። የመጨረሻ ውሳኔ ነው ታይ የመጨረሻ ውሳኔ ነው እና ድጋሜ ደግሞ እንደዚህ አይነት ሃሳብ ይዘህ እኔ ጋር እንዳትመጣ። ይሄ ሲጀመር በጣም እውነት እንደንቀትም ነው ማየው። ሌላውን ተው፣ እንደዚህ አይነት ሃሳብ ጋር የተዛመደ ነገር እኔ ጋር ይዘህ እንዳትመጣ። ሰላም ውድና የተከበራችሁ ቤተሰቦቻችን፣ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? እኛ ደህና ነን፣ አለን ሁሉ ሰላም ነው ቆይታ እኛ ደህና ነን። ይኸው ፈገግ ብለን ቀጥለናል። ዛሬ ይኸው ደስ በሚል እና በሚያዝናና ቪዲዮ ነው ዛሬ መጣሁላችሁ። ዛሬ እንግዲህ ቀልቀል አድርገን የሆነች ፕራንክ ነገር ለምን እጽቤን አንሰራትም የሚል የሚኪ ተንኮል ነው እና ሚኪ እንደዚህ አይነት ምክር መክሮኝ እጽቤን ፕራንክ እናርጋት በሚለው መተናል። ምንድነው መሳላችሁ? አሳቢ ነገር አይደል ስለዛ ሳቢ ነገር የዛሬው ፕራንካችን እሱ ቤት እመጣለች። አሁን ደውዬላታለሁ እና ልክ ከመጣች በኋላ ያው መግቢያ ምናምን ሰራርቻለሁ። ከዛ ቀጥታ ምን እላታለሁ አብረን እንድንኖር እፈልጋለሁ። በቃ ከቤተሰብ መውጣት እፈልጋለሁ። ሌሎቹ እንደሚኖሩት እኛስ በጓደኝነት ለምን አንኖርም? ምን ችግር አለው? እና በቃ ውጪ ከጓደኞች ጋር ምናምን ውጭ ምግብ እየበላው ነው እና ባንቺ ስበብ አድርጌ በቃ ከቤት ቤት ነው መብላት የምፈልገው። ስለዚ የውጭ ምግብ ሰለቸኝ፣ አብረን እንኖር፣ አብረን በቃ ያለው ነገር እንደዛ እናሳልፍ፣ ምን ችግር አለው ምናምን ብዬ ኮስተር ብዬ ድርቅ ልባት አለው እንግዲህ። ያለውን ስሜቷን ምን ልትል እንደምትችል እናንተም ገምቱ። እኔ እንግዲህ ገና ከሆኑኑ ገና ሳስበው ፍራት ፍራት እያለኝ ሽሽሽ እያለኝ ነውና እርጽ ቤጋው እንደ ደውዬላት ነበር ከአንዳንድ እንደ ውዬ የት ነሽ ምናምን ካልኳት፣ በኋላ ስራ ቦታ ልወጣ ነው አለችኝ። ምሳ ሰዓት ላይ በቃ እንደዛ ከሆነ ሰፈር ጠብቅሻለሁ፣ አሁን ደግሞ ሌላ መንገድ ቀየር አድርጌ እዛ ሰፈር ጠብቅሻለሁ ብያት እሺ ብላኛለች። ግን ደግሞ ከአንዳንድ የጓደኛዬን መኪና ይዘውና ብላኛለች። ምን እንዳሰበች እኔም አልገባኝም። ብቻ እንደዛ ይዘና ብላኛለች። ስለዛ አሁን ትመጣለች ማለት ነው። እስክ ትመጣ ድረስ አብረን እንቆያለን። እንዴት ነው ግን ፊሊንጉ ሚኪ? ግን ይሄ ሙሉ ለሙሉ ሀሳቡ ጽቤ፣ መጨረሻ ላይ ታየዋለሽ። ሙሉ ለሙሉ ያሰበው ሚኪ ነው ማለት ነው። የእሱ ተንኮል ነው። እኔ ምንም ነገር የለበትም። ቀድመሽ እንድታውቂ ነው ለበቀል። ሲጀመር በቀል የሚባለው ነገር አይኖርም። ስለዛ የእሱ ሀሳብ ነው። አብረን እንቆያለን። ያው እንግዲህ ቤተሰቦች እንደለመደችው ጽቤ የሁሉ ሰዓት አቆይታን ረዥም ጊዜ እሷናት አይደለችም ብለን ብለን ጠብቀን ጠብቀን መታለች። እንግዲህ ምሬት ላይ ነን። በቀደም እኔን ያለችኝን ሰምታችኋል። እና ደግሞ ከየባለፈው ቪዲዮ ላይ አስራ አራተኛ ደቂቃ ላይ ያለውን ቪዲዮ እንዴት አያችሁት? ወቀሳ ቀርቦብኛል፣ እንዴት ታስገባል በሚል እናንተም ሀሳብ አልሰጣችሁበትም ዝም ብላችኋልና ብቻ ይመቻችሁ ገደል ስን እኮ በየቪዲዮው መከራ፣ በመጣን ቁጥር ሁሉ መከራ። እንዴት ነሽ ሚኪ? ሚኪ ማራኪ ሚኪ ማራኪ ሚካ ፕሮዲውሰር፣ ደህና ነክ? ሰላም ባትይው ይሻልሽ ነበር እና እና ግን ሰላም ነው ወይ? እንዴት ነሽ ጠፋሽ? ሰሞኑ ጠፋፍተሻል ተሻል ምን ሆና ነው የጠፋችሁ፣ ምናምን እያሉ ነበርና ለምን እንደጠፋሽ እንግዲህ ማብራራት አለብሽ። እሱ ሰው ነበራቸው መሰለኝ። እሱ ነገርማ አረ ጉዴ! እሱ ቤት ይቀኛው አሉ ከአንዳንድ እሱ ቤት አንቺ ነካክተሽን ደግሞ የኔ ጥበቢን ከአንዳንድ አወጣሁት ታፈሰስኩትና እንግዲህ አሪፍ ቪዲዮ እንደነበር መኪናውን ይዘህ ነው የመጣው ነው? አዎ ምን አባት ስትፈልግ አንስቶ ይሰጥሃል እስካለ ድረስ ያው ለትንሽ ጊዜ ምስሎ ነው። እስከዛ ድረስ እንደ ልቤ ነው መሆንበት። ለምን ዝም ብለን ከሀገር ማነው ከከተማ ወጣ ደግሞ እንደገና ከከተማ ሀሳብ እንደ ሀሳብ ካልሆነ ሀሳብሽ አይከፋም፣ ግን ከሀገር መውጣት የለብንም፣ ከከተማ መውጣት የለብንም። ግድ የለሽም እዚች አይደለ መቶ ዘጠና ኪሎ ሜትር እዚች አዋሳ እዚች አዲስ መ ሰላሳ ኪሎ ሜትር እዚች እሺ፣ ላንቺ ሩቁ የእነሱን ኪሎ ሜትር አላውቀውም እንግዲህ ሰው ብዙ ጊዜ አዋሳ ብዙ ጊዜ ስለሚሄድ አዲስ አበባ ደግሞ ይታወቃል፣ በደምብ ሁሉም ያውቀዋል። እና እኔ እኮ ሲጠይቁኝ ከቡታጀራ አዋሳ የሶስት መቶ ምናምን ብር መንገድ ነው ነው ብለው ኪሎ ሜትር እኔ ኪሎ ሜትሩ ነው እዚች ያለቻትን ኪሎ ሜትር ጠቅሼላችኋል። እኔ ስለምመላለስባት ሆ እና ግን እሱ ቤት ዛሬ የፈለግኩስ አንገብጋቢ ጉዳይ ነው። አንገብጋቢ ጉዳይ አጋጥሞኛል። በቃ አገር ውጣ አሉ፣ ከአገር ውጣ ይሻላል። ግን ቁም ነገር ነው፣ ከምር ለአውራሽ የፈለኩት ቁም ነገር ነው። ስለዛ ስርዓት ሽ ነው ይዘሽ ነው ምናምን ሳይሆን፣ ከዛም በፊት እንደዚህ ቁጭ ብለን በምናወራው የሲሪየስ ወሬ አይደል በዛ ልክ ነው የምታወሪኝ። ስራሽን ቁም ነገር ነው ምንም የምንደብቀው ነገር የለም ምናምን አላልሽም። በቀደም ገመና ስል ለቤተሰብ የምንደብቀው ነገር የለም ምናምን ብያለሽ ነበር እሱን ወደሽዋል። እና ዛሬ በቤተሰቦች ፊት የምጠይቅሽ እንግዲህ ሲ ሲሆን አዎ ማለት ለማማከር ነው ዋና ግን ደግሞ እምቢም ትያለሽ ብዬ አላሰብም። የጋራ ጉዳይ ስለሆነ የኔ ነገር ያስማማሻል፣ ያስደስተሻል ብዬ ስለማስብ አሁን ያሰብኩት ምንድነው መሰለሽ እጽዌ ያው ብዙ ጊዜ ካየሽ ከጓደኞቼ ጋ ነው ውጭ ምግብ መበላው ምናምን ከዛ ቤተሰብ ጋር ገባለው። ለነገሩ ሁሉም ከጓደኞችም ጋር መበላለው ቤትም ስገባ በላለው፣ እንደዛ ነው እና ያ ያ ነገር እንትን ብሎ አግባ ሚስተር አንገባይ ድሮ ሊጠይቅ አረቁም ነገር ላይ ስሆን እንኳን ያታሳስቀኝ ነው። ስትራቴጂ ነው። እዚህ ቅድም እኮ ነገርኩሽ ወጪ ምግብ ምናምን ስትልኮ ያው ና እና ከዚህ ሁሉ ነገር ደግሞ ያው አንዳንዴ ሰዎች ነን በሆነ አጋጣሚ የሆነች ነገር ይሰለቸናል። በዛ መሰልቸት ውስጥ ደግሞ አሁን ያለሁበት እንትን እንደዛ አይነት ስሜት ላይ ነኝና ያለው ነገር በጣም ሰልችቶኛል። አብሶ ውጭ ውጭ የምለው ነገር ምናምን እና ቤት ልከራ እያሰብ ያለው ግን ደግሞ ቤት የምከራየው ቤት ብቻዬን ሳይሆን ልኖርበት ያሰብኩት ከአንቺ ጋር ነው እና ሲሬሶሬ ነው የማወራሽ። አብረን እንድንኖር እፈልጋለሁ። መኖር ስልሽ አሁን ልክ ሌላው በፍቅረኛ ሞሽ ምናምን ሳይሆን ጓደኛ አብሮ መኖር አይችልም። እንዴት እንዴት እየኖሩ እያየን አይደል? እንዴ ሰው እንደራሱ እንጂ እንደ ጎረቤቱ አይኖርም። እሺ አሉን ሰውትና ምን ምታሉ? ቁም ነገር ምናምን ፍሉ ይቀልድብኛል እንዴ? ላይ ላይ እኔ ቁም ነገር ነው ከምሬን እያወራሁሽ ያለሁት። አንተ ተጨማለክ እዛ መጀመሪያ ሰላም በይሽ። ምን ማንን? ካሜራ ይዘናል። ቤተሰብን ሰላም በይ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ባላችሁበት ሰላማችሁ ይብዛልን። እንግዲህ እና ወደ ኖርማል ስንመለስ ሰሞኑ ከሚኪ ጋር በደንብ አውርተንበታል። እኔም አሁን ሰሞኑ ደግሞ በቃ ምንም እንቅልፍ ራሱን ብያለ ነበር። እና ለምን፣ እና እስከ መች የሚለውን አሁን፣ እቃው መሰብሰብ እፈልጋለሁ፣ እንደዚህ ገዛዛ ትፈልጋለሁ፣ ግን የሁሉ ነገር ሲሆን፣ እቃውን ግዛ፣ እኔ ከጎን ነኝ። እቃውን ግዛ። ቤት መከራየት ከፈለክም ቤት ተከራይ፣ ምናምን አስገባባ አግዛሃለሁ። ቤት በማስተካከል ምናምን እኔ አመቻችልሃለሁኝ። ግን ከዛ በኋላ ያልከውን ነገር እኔ አልቀበልም። ሲጀመር እንዴት ስ አስበሃው? እንዴት ስ ይሄንን ጥያቄ ነው ለመጠየቅ አሰብክ? ምን ችግር አለው? የውጭ ምግብ ደብሮኛል። ውጭ ውጭ ማታልፈል ምን ማለት ነው? ኢቭን እንኳን አብሮ ለመኖር እንኳን ብታስብ የውጭ ምግብ ደብሮኛል ማለት ተብሎ ነው እንደሚሆነው አይሆንምም። ደግሞ ሲጀምር አይደለም በጓደኝነት ይቅርና ሚስት እንኳን ለማግባት ስታስብ ምግብ ውጪ ደብረኛል ተብሎ አይደለም ይሆነውና፣ እሱ ሚስት ጋር ሲሆን ነው። አሁን ካንቺ ጋር ያለኝ ነገር ሙሉ ለሙሉ ታውቂያለሽ። አሁን እኮ እኔ ኖርማል በግልጽም ስለማወራሽ፣ አሁን መተሽ ልብሴን ጠብልኝ ምግብ አብስ ይልኝ ምናምን ማለቱ ቀላል ነው። ቤቴን ጥረግ ይልኝ እኔ እናንቺ በምናወራበት አማርኛ ልክ እሱን ትን ሰተይ ወይ ነው አጽድቼ ምናምን ወጥቼ ቢሆን ኦኬ እሺ ጥሩ ነው። ግን አብሮ መኖር ሲባል ምናልባት እሺ ሌሎቹ የሚኖሩት ሰፊ ቤት ሆኖ ምናምን ይሄ ክላስ ክላስ ያለው ቤት ምናምን ከሆነ ኦኬ፣ ያንንም ቢሆን አልቀበለውም፣ አላምንበትም። እኔ አንድ ቤት እንዴት ነው የፈለገ ጓደኛ ምን ነው የፈለገ ምን ቢሆን እንዴት ነው አንድ ቤት ምን ነው እኔ ምን ችግር አለው ነው እኔ ምልሽ። እንደዚህ አይነት ሀሳብ ካንተ ነው አዲስ ነገር እኮ ቢሆን እሺ፣ ግን ደግሞ የትኛውም ሰው እንደዚህ የሚኖረው አይደል? ምን ችግር አለው? ረዥም ጊዜ ያው አብረን ቆይተናል። አሁን እኔ እንደዚህ ጠይቀህኝ ማለት ነው ይሄንን ቪዲዮ ከዛ ቪዲዮ ብለክ ቤተሰብ ለቤተሰብ ለማሳየት እንዳይሆን እየቀረጽ ምን ችግር አለው? ቪዲዮ ባንይዝ እንደዚህ አይነት ነገር አለ አይ የቤታችንን ገበና በቤታችን ሁሉንም ነገር እኮ እንደዛ ብለሽ አለ ሁሉንም ነገር አዎ ግን የማይመስል ነገርና የማይሆን ነገር ቤተሰብ ጋር አይደርስም መድረስ የለበትም ይለበጥም ደይ ጉዳይሉም አሁን እነሱ ይሄንን ቆይ ምን ችግር አለው እሺ እሺ የቤተሰቡ ወይ ቪዲዮ ንርሹ ግን አሁን አብረን ብንኖር ምን ችግር አለው ምን ችግር አለው አይ አንድ እንኳን ምክንያት አሳማኝ ምክንያት እንኳን ግለሽልኝ እስኪ አንድ ነገር እንኳን አሳማኝ ምክንያት ማ አንድ አይደለም፣ የማታተሻ አሳማኝ ምክንያት ልገልጽል እችላለሁ። አንድ ቤት ውስጥ ወንድና ሴት እንዴት ነው ሊኖር የሚችለው ካልተጋባ? ተጋባ ባልና ሚስት ካልሆነ ሆነ እሱ ነው፣ ባንቺ እንደዛ መኖር አንችልም። ታው በጓደኝነት ይቅርና ነው በላይክ ይሄ ምንድር የሚባለው በግንኙነት በሪሌሽንሺፕ ራሱ ሆኑ በአግባቡ ሽማግሌ ልኮ ምናምን ካልሆነ እዛ ቤት በክብር ካልገባ በስተቀር እንዴት ነው ዝም ብሎ ስጥት ተብሎ ተገብቶ ምናምን? የእኛን እያልኩ አይደለም፣ በግንኙነት እንኳን ቢሆን እንደው በባልና ሚስት እንኳን ቢሆን ማለት ነው። እንደዚህ አይነት ስነ ስርዓት ባለው መልኩ ነው ሲሆን ደስ የሚለው። በዛ እንኳን አይደለም፣ በጓደኝነት አንድ ቤት መኖር ይቅርና፣ አንድ ቤት ወንድና ሴት ነው። ሌላ ነገር አስቤሳ በቃ፣ አይሆንም፣ እንዴትም አይሆንም። ወንበር ምናምን እዚጋ እገዛለሁ። እሱ ላይ ስቶቭ አረጋለሁ። የአስቤዛውን ትገዛዣለሽ። አለቀ ስንትን በላ ምን? ወይ ሰራተኛ እንቀጥራለን፣ ቤት አጽድታ ምናምን ምግብ ሰርታ ለምትሄድ አይሻልም? ተይ፣ እኔ እየቀለድኩ አይደለም። ሚኪ፣ ተባብረው ነው አሁን፣ ካሜራ ይዘው ይሄንን ነገር አውራብል ሆኖ መቼም፣ ሀሳቡን አንድ ላይ አውርታችሁበት አላት። ምንም አላወራም፣ እሱም ምንም አያውቅም። ትክክል ነው። አንድ በለው ይብጭ ሳይ አይመስል ነገር አታወራ ይደስ በእናንተ እንደዚህ አይነት ሀሳብ ካለ ቶሎ ቶሎ ብለ ማግባት ነው። ማግባው ውስጥንም ደሞ እኔ ጋር አምጥተ ይሄ ነግቢ እንዳልቀኝ እዛም ሄደ ነግቢ እንዳልተረዘ እንድታበስልኝ ነው ማገባው። ለምን ነው ማለት መሰብሰብ ካማረህ እና ቤት የቤት ምግብ ምናምን እና ደግሞ እንደዚህ ሞቅ ያለ ቤት ምናምን ማግኘት ከፈለክ እንግዲህ እኔ ለምንድን ነው የፈለከኝ? እንደዛ ነው አይደል ስለዚህ ከምትወዳት እንደዚህ ገርል ፍሬንድ የሆነች ካለች ምናምን እንደዛ አስገብተ በአግባቡ እሷንም እንትን ብላችሁ ምናምን እንደዛ አይነት ቤት ግቡ ይሄ ግን ከኔ ጋር አይሆንም የማይመስል አሐሳብ አት አት እንደዛ ነገር ባለው እሱ ደግሞ ማለት ይሄንን ነገር እውነት ይሄንን ነገር እኔ እንትን ላይ ካየሁት የምር ጨናው ቤተሰብ ጋር ካደረስከው እኔ በጣም ነው የሚደብርኝ እንዳታደርገው፣ እነሱ ቢታዘቡሃል። እነሱ ሳይገጥማቸው የቀራ እንደዚህ አይነት ነገር አዲስ ነገር እኮ አይደለም ይሄ። የትኛው ሰው በስራ አጋጣሚ በምን ሲኖር አይደለም ወይ? እኔ አሁን ይሄ ቪዲዮ ስለማይለቀቅ አሁን ፍረዱኝ ማለት አልችልም። ገባ በውስጥ መስመር ወይ እስኪ አንዳቸውን ምናምን ደውለህ ወይ በሆነ ሚንስ ብቻ የሆነ ሰው አማከር። እንደው የሆነ መንገደኛ ጠርታ ከቤስት ፍሬንድሽ ጋር አንድ ቤት ተከራይቼ አንድ ቤት እንኑር ምናምን ነገር ቢልሽ ትቀባይ ያለሽ ወይ ብለህ ብትጠይቅ በእርግጠኝነት የኔን መልስ ነው፣ የኔን ሀሳብ ነው የሚሰጠው። ማንንም ብትጠይቅ እንዴት ይሆናል ይኖራል ሊኖር አይመለከተኝም፣ ሊኖር ይችላል፣ ግን እኔ እንደራሴ ነው ነው የምኖረው ደግሞ እንደዚያ ነገር ማይመስል ነገር ላይ ጊዜ ማለት ቁም ነገር ስትል፣ ምን አይነት ቁም ነገር ነው ብዬ ከሆነ ለማዳመጥ የቆምኩት። የመጨረሻ ውሳኔሽ ነው ይሄ? ያስፈራራይ ነው። የመጨረሻ ውሳኔ ነው ታይ፣ የመጨረሻ ውሳኔ ነው። እና ድጋሜ ደግሞ እንደዚህ አይነት ሀሳብ ይዘህ እኔ ጋር እንዳትመጣ። ይሄ ሲጀመር በጣም እውነት እንደ ንቀትም ነው የማየው። ሌላውን ተው እንደዚህ አይነት ሀሳብ፣ ከእንደዚህ አይነት ሀሳብ ጋር የተዛመደ ነገር እኔ ጋር አስፈላጊ ከሆነ እኮ አሁን ታዲያ። ወደት ቆይ መኪናውን ለምንድን ነው አምጠው ያልሽኝ? እኮ አትኑሪ ስትፈልጊ ና አብረን መኖሩ ምኑ የሚቀር ቀራ ይቀራል፣ የቀረ ይቀራል። ሲጀመር ይህንን ሳላስብ ቀርቶ ነው ይሆናል። እንደዚህ ነገር ባለፈው በማየን ነገር ተከራከርኩሽ፣ ቤስት ፍሬንድ መሆን ይቻላል አይቻልም በሚለው አሁን ይኛውንም ደገምኩልሽ፣ ግን መሆን ይቻላል። ቀድሜ ለቤተሰብ ተናግሬ ነበር እና ለምን ትንሽ አላስጨንቃትም በሚል ነው፣ ግን ደግሞ ከማስጨነቁ ይልቅ ይባስ አስደበርኩሽ። እሱ ነገሩ ደስ ብሎኛል አለኝ። ፕራንክ ላርጋ ሳስን ጨርጨራት ብዬ ነበር ያሰብኩት። ግን እሺ ብትይስ ምንድን ነበር የማደርገው? ፕራንክ ነው ብላችሁ ልሸውዱኝ ነው፣ አልሳካ ሲሉ። ደግነቱ ቀደም ብዬ ተናግሬ ያለውና አሳይሻለሁ። በእውነት አሳይሻለሁ። ቀደም ብዬ ሰርቻለሁ። እንደዛ እ መኪና ይዛ እና ብላኛለች የጠበኳት ግን አስት መቼ ጀምሮ እንደዛ ሙሉ ሰርቻለው። ይሄ ማመሳከሪያ እንዲሆንች ነው በኋላ ስታዩ። ና ዋና ግን አሁን ፕራንክ ሆነሻል። ተናደሻል። ተቀይመሽኛል። ምንድን ነው? ምን ላይ ምን አይነት ስሜት ላይ ነሽ? ምን አይነት ስሜት ላይ ነኝ መሰለን? መኪናዋን ክፈትልኝ፣ እንዴ አታረጊው። ክፈተው እንዴ ይፈልግኝ